እንደዚቹ እንደተዘከፈ ረሳ ትንፋሽ ማጣት ማለት አይነ አይታይም። ፎቶ ባሳያችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ተወዳጆች፣ በመላው ዓለም የምትገኙ ውድ የልዳ ሚዲያ ተከታታዮች፣ በመላው ዓለም ሆናችን ፕሮግራም ይካተሉ፣ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ ለየት ለየ የተባሉ ቪዲዮዎች መተናል። ምን አዲስ ነገር አለ የሚለው ለእናንተ ይዘንላችሁ መተናል። እናንተ ደግሞ ከኛ ጋር ስትሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ ፕሮግራሙን ለብዙ ሰዎች እንድታደርሱ ከወዲሁ ጥሬን አስተላልፋል። በርሚል ቅዱስ ጊዮርጊስ ብዙዎች ተዘጋ እያሉ በሶሻል ሚዲያ ሲቀባበሉት ነበር። እንግዲህ በርሚል ቅዱስ ጊዮርጊስ ለአንድ ወር ያክል ጉዞ ከተቋረጠ በኋላ አሁን ላይ በድጋሚ እንግዲህ ጉዞ ተከፍቷል። በሀገረ ስብከቱ ተዛዝ ፈቃድ መሰረት መጋቢት አስራ ዘጠኝ እንግዲህ ጉዞ ማድረግ እንደሚቻል በደብዳቤ ተጠቅሷል። አሁን ላይ እንግዲህ እኛም ታዲያ ማህበራችን ኤልሻዳ በጎ አድራጎት እና መንፈሳዊ የጉዞ ማህበር ወደዚህ ወደ በርሜል ቅዱስ ጊዮርጊስ ጉዞ ማለት ነው በምዝገባ ላይ እንገኛለን። ሁላችሁም በስልክ ቁጥሮቻችን በመደወል እንድትመዘገቡ ከወዲሁ ጋበዝ ናችሁ። እህታችን በርማል ቅዱስ ጊዮርጊስ በማህበራችን በኤልሻዴ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል ሄዳ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ሰምተን እንመለስ። ብዙ ትምህርትም የተሰጠኝ ብዙ ቅጣትም የተሰጠኝ ምክርም የተሰጠኝ በሶስተኛ ቀን ነው። በሶስተኛ ቀን እንደታሰርኩ የሆነ በህይወቴ ጥሩ ያደረገልኝ ባለውለታ ሰው ነበር። እሱ ደግሞ የእስልምና ተከታይ ሃይማኖት ነው። እና ጥሩ ስላደረገልን እኔም የሰላም አምላክ ስለሚከተል ወደ ሃይማኖቴ በደንብ ካወቅኩ በኋላ ሰላሜ ስላገኘሁ ሁሌ ምንለዋለው ለምንድን ነው ክርስቲያን ማትሆን? የሚለው ሲደውልለት እሱ እንደዛ ያልኩ ምክንያት ደግሞ የእነሱ አውቄ ምናምን ሳይሆን እናቱ በጣም ታማ በአዳም ምልኮት እንደምታመልከ የነበረች ሲነግረኝ እና አልጋ ላይ መናገርም አትችልም። ማበቃ መንቀሳቀስም አትችልም። መፀዳዳት በራሷም አትችልም። መብላትም አትችልም። ቋንቋ የምታወራም የራሷ ቋንቋ ነው። ማንም አይሰማትም። የምትጎርሰው በሰው ነው። የምትሸነው በሰው ነው። አካላቷ ፓራላይዝ ነው ያደረጋት። ማምነት ስታቆም ማለት ነው ያ አውሬው ማምለክ ስታቆም እንደዛ አደረጋት። ይሄ ሁሉ ሲነግረኝ እኛ ሳናቅ እንደዚህ ያደረገች ነበርና አቁም ስንላት፣ ስናቀው ደግሞ እንደዚህ አሳስሮ ቁጭ አደረጋት ብሎ ነግረኝ ነበርና እና ለምን እኛ ጠበል አትመጡም? እኛ ጠበል እኮ ዱን ይሄዳሉ። ለምን እንደዛ አታደረግም ብዬ ሁሉ አማክረዋለሁ። እና እሱ ግን ሊቀበለኝ አይቻልም፣ ምክንያቱም ሃይማኖታችን አይፈቅዶም ቢል እንኳን እኔ እኮ ሃይማኖት ቀይር አይደለም ያልኩህ። መጥቶ ይሄዳሉ ተጠምቅ ይሄዳሉ ሲለው ኧረ እኔ በራሴ በጠረኩት እንጨት መስቀል አላመልክም ሲለኝ ተንበርክክ ያለቃሽ ስልክ ዘግጅ ማለት ነው። ይሄ እንጨት መስቀል ማለት ነው። እሳ ያቆም እኛን የምናቀው ጣሙ የምናቀው እኛንን የተሰቀለ ጌታችን መድኃኒታችን ስኩርስስ ለአለም ሙሉ ነው የተሰቀለ። ለሰው ለይት አይደለም ግን አንድ ሰው ማር ሳይቀምሶ መቼም ማር ይጣፍጣል ብሎ መናገር አይችልም። እና አንድ ደግሞ ስለማታውቀው ነው ብዬ ተንበርክኬ አለቀስኩ። አደጋ ላይ ነበርኩና በሱ ምክንያት ከአደጋ ተርፌ እና አረሰውም እና እናቱ ለማዳን ሁል ጊዜ እጸልያለሁ። ከዛ ይሄ ሰው በቃ እሱ ላይ ያለ መንፈስ ሊሆን ይችላል ብዬ ወደ ራሴ ተመልሼ፣ ዋናው ዋናው እንዲያውም ከዛ መምጣቴ የነሱ መጽሐፍ በደንብ አንብቤ ያለው አውቅ ያለው። መጀመሪያ ግን እጠራጠር ነበር፣ የነሱ ነው እንዴ ትክክል? እነሱ ሲናገ እሱ እኔ ራሴ ይነግረዋል። የሱ ሲነግረኝ እሱ ለማሳመን ሊሞክር ይችላል። በቃ እንደዚህ ነገር ለእኔ ሊሰማኝ ስችል፣ እንዴት እንደዚህ ሊሆን ይችላል ብዬ ምክንያቱም ስለ ድንግል ማርያም በእነሱ ጋር ስላለ ኢየሱስ ክርስቶስም ኢሳ ቢሉትም ግን እንደ ሰው እንደ ነብይ እንደሚሉት ስላወቅሁ፣ ከዛ በኋላ ግን አንብቤ ትክክለኛ በራሴ ማዕተቤ ጠበቅ እንዳድርግ አድርጎኛል። እኔ ግን መጨረሻ ላይ እዛ እንደሄድኩም ወዲያው እንደታሰርኩ እጅ እንደታሰርኩም ጸሎት የጸለይሁ አምላክ ወይ ቅዱስ ጊዮርጊስ አባቴ አጥንት ድቄት የሆነ ለጌታ ኢየሱስ ክርስቶስ ብለ ወንጌል ለማስተማር ነው እና ያ እንጨት የተጠረበ ብሎ የተናገረኝ ሰውዬ አንድ ቀንም ከጨለማ ወደ ብርሃን አልመጣም። እንዴት እንደዚህ ትይኛለሽ አለኝ። የነሱ ብርሃን የኛ ጨለማ ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የብርሃን ባለቤት የሰላም ባለቤት ነው፣ ዓለም ያበራው በመስቀሉ ባፈሰሰው ደሙ ነውና እንደዛ ብዬ ነው የጸለሁ። ቅዱስ ጊዮርጊስ ለኢየሱስ ክርስቶስ ብለህ ወንጌል ለማስተማር ብለህ ነው ዓለም ሙሉ ቃል ኪዳን እየተሰጠህና፣ በቃ ያ ጭለማ ያለኝ ሰውየው አምጥተህ እንድታስጠምቀለኝ ማነው ብርሃን ማንነው ጭለማ ለየን ብዬ ጸለይሁ። እንደታሰርኩ በውስጤ ነው ወዲያው፣ እንደተሰወርኩ ልጁ ነው ያሳየ እኔ በህይወቴ እንደዚህ አውቶማቲክስ ፀሎት አይቼም አላቅም። ተደርጎልኝም አያውቅም፣ እንጂ በውስጤ እንዳሞ ብዙ ፀልዬ ቢሆንስ ምን አለበት? ከቀድሞ ጀምሬ ፀልዬ ቢመጣ ብዙም አይነበር ብዬ የተለየ ነገር ነው ያየሁት። ልጁ ይቅርታ አጥፍቻለሁ ብሎ ተፀጽቶ ይቅርታ ሲጠይቀኝ ነው ያየሁት። ሐኪም ቤት ቤት ምንም ሂማም አልታወቀም። ህመም የለብሽም ነው የሚሉኝ። ከዛን አንቺ መኖር የምትችው በዚህ መድኃኒት ነው ብሎ መድኃኒቱ ሰጠኝ። መድኃኒቱን አረሳት፣ ሁሌ ይወስዳለ ሱ ሲወስድ ይተወኛል። ከዛን የለካሱ እያለ እያ ኩላሊቴ እንዳሚች እያደገብኝ ነበረ እና ይ ኩላሊት እንደምንቃ ምናምን አላወኩም። ከዛን በጣም ባሰ፣ መለሰውነት አቃጠለኝ፣ ወረረ፣ ነፋፋኝ ምናምን፣ እስከዛ ድረስ አላቅም ነበረኔ ከዛን ሄድኩኝ እና ማስታገሻ ብቻ ውጋይ ነበር ያልኩት፣ አሎጋሽን ብሎ መርመራ ሲያደርግ ግፊትሽ ከፍ ብለዋል አለ። ይበላልኩት ያልኩት በቃ በጣም ስለማመኝ ማለት ነው። ከዛ አይ አሁንም ተረጋጊ፣ ሙሉ መርመራ ነው ማረግሽ ምናምን አለ። እግሬ ምናምን ባውጠዋል፣ በአልትራ ሰውንድ፣ በማሽን ውስጥ ከተው ምናምን ምንም የለብሽም አለ። ከዛ ሳይ ቁጭ በይ አለኝ። መርመራው ሲመጣ ሬዘርቱ ማለት ነው። ከዛ ምንድን ነው ምናምን ብዬ ስል ኩራቲቭ ፌል አድርጋለች አርገኝ ታድርግ አልኩት። አላወቅኩም በቃ እኔ ደንዝዥ ያለው በዛን ሰዓት የማዳምጠው ቃጠለውን እና በቃ ህመሜን መንቀሳቀስ አልችልም። እኔ ምንድን ነካኝ አልፈልግም በዛን ሰዓት በቃ እየለመኑ የነበረው ልጅ ነበረ እና ፊቴ ላይ መጣ። እኔም እንደዛ ሆኛለሁ እንደ ብዬ በቃ አለቀስኩኝ። የሆነ መርፌ ሰጠኝ መርፌ በቃ እንደዚህ ጎንበሱ አደረገኝ። እንደዚህ ቀና ማለት አልችልም እና ምንም ቀና ምንድን ወጋሂ ራሴ መንቀሳቀስ አልችል፣ ሰውነት አይንቀሳቀስ፣ እጅ አይንቀሳቀስ፣ እግር አይንቀሳቀስ። እኔ ወጋሽ መጥፎ መድኃኒት አይደለም። የሰሽግ ነው። የትን ቦታ ጠይቄ ይዤ ሄርኩና ይሄ ምን አይነት መድኃኒት ነው? የኩላሊት መድኃኒት እና አሪፍ መድኃኒት የተሰጠሽ። ምን ሆንሽ ነው? ና ምስሉ። እኔ አላቅም። ይሄን ስሰጠኝ ወገቤን ሰባሪኝ ነው ብዬ አልኩት። አይ አሪፍ መድኃኒት ነው ዶክተሩ የሰጣሽ ያሉኝ እና ሌላ ቦታ ምጅስ ጠይቅ እንደዛ አሉኝ። ከዛን ወደ ሀገሬ መመለስ አለብኝ። ሪፈር ጽፍልሻለሁ ኩላሊትሽ 3 ነጥብ ክራቴሪያ 3 ነጥብ አራት ገብታለች አለኝ። እኔ አልገባኝም። በዛን ሰዓትም ሪፈር ጽፍልሻለሁ ወደዚህ ወደ ጳውሎስ ስለኝ፣ አይ ዶክተር፣ እኔ ከዚህ ሀገር ማንም ሰው የለኝም ስለዚህ ወደ ሀገሬ ነው መመለስ አለብኝ ብዬ እንደዛችሁ የቀን ጭኝ ወደ ሀገሬ ተመለስኩኝ። ሲመለስ በቃ እንደውም አልቀመጥ አስተኛኝ ብቻ በጣም ከባድ ነበር፣ እና አሳለፍኩት ህመም። ከዛ መድኃኒት ከወሰድኩ በኋላ በጌታስ በቃ ከባድ ነው። ከዛ ንቀጥተ ወደ ቤተሰቦች ሄድኩኝ። ሲሄድ ምንም አልመሰላቸውም ነበረ። እነሱ በቃ እኔ ሲቀመጥ አውቅ የሚቀመጥ ሁሉ ስተኛ አውቅ የሚተኛ ሁሉ ነው የሚመስላቸው። እንደውም አንድ ቀን ተረድቶኝ አያውቁም። ከዛ እጃቸው ላይ በቃ በጣም አቅም በላይ አመመኝ። ወደ ላይ ይለኛል ማግባ አስፈላም አያስተኛም። በቃ ቃጠሎ ቃጠሎ የለም እሳት ነው የሚነድብኝ። ከዛ ነው ሮቤ ሆስፒታል ወሰዱ። ከዛ ሲወስዱ እቺ ልጅ ከዚህ መንቀሳቀስ ያለባትም ለምንድነው ገጠሪ ነው ገጠር ይዛት የምትሄደው ብሎ ዶክተሩ ተቆጣውና እዛ ሲሄድ አስተኛኝ ዶክተሩ። ሲያስተኛ እዚሁ ትቸሽ ነው የሚሄደው። ከዚህ በላይ አንቺን ለማስታመም አልችልም እኔ ብሎ ስለ በቃ ሄድ ችግር የለው አልኩት። ከዛን ዶክተሩ ለማንኮና ይህ ሰው የለኝም በቃ አውጣኝ የሚያስታምመኝ የለም ምናምን ስለው እሺ ብሎ እሱም አወጣኝ። ከዚህ በላይ ከዛ መጨረሻ ከዚህ በላይ ላክምሽ አልችልም ሪፈር ነው ምልሽ እንትንሽ በጣም ሄደዋል። አስራ ሰባት ቅባ ክራቴሪያ ሽንት ማቆምኩኝ እዛ ወደዚህ ሲመጣ እቺም ወደ ወር ይፈራልችኝ ከጳውሎስ ማለት ነው እሷ ወደ ግል አሁኑ ቶሎ ዳያሊሲስ ማድረግ አለብሽ ዳያሊሲስ ማድረግ አልችልም እኔ ብዬ ጻፈችኝ ወረቀት እዛው እሷ ፍለፌት ቁጭ አርጌ ወደ ሀገር ቤት ገባው ምክንያቱም መሞት አለብኝ ምረዳኝ የለም አይ እሷ ኮ ኩላሊቷ ምንም አልሆነም ኩላሊቷ ደህና ነው እንትን ነው ቲቪ በሽታ ነው አለባት እና ቲቪ በሽታ እና አሞጣጣር ነው አለባት ይላል፣ ፋዘር ማለት ነው ወንድሜ ሰጣት አለው ብሎ ሲል አትሰጣትም፣ እሷ ኩላሊት አንድ ቀን ኩላሊት ያማታል ያለ ሰው የለም፣ በአፋ ነው ዝም ብላ ኩላሊቴን አመኛን የምትለው ብሎ አለው ወንድሜ። እኔ በአይኔ አይቻለሁ፣ አሞጣጣር ነው አለባት አለ ብሎ ትቶኝ ሄደ። ከዛ እዚህ ሲመጣ እሷም እንደዛ ሬፋ ስትለኝ አይኔ ሰው የለኝም ብዬ እንዲ ቁጭ አድርጌ ነው ወደ አገር ቤት የገባውን። አገር ቤት ገብቼ አንድ ወራት ትንፋሹ ማጣት ማለት በጣም ከባድ ነው። ወደ ይህን ነው የሚያክለው ንት ስለማልሸና ማለት ነው እንደም አይኔ አይታይም። ፎቶ ባሳያቸው ልታምነ አትችሉም። በቃ ይህን ነው የሚያክለው ፊቴ እግሬ ምናምን እንደም አልንቀሳቀስኩ መተንፈስም አልችልም። አፍኖኝ ማለት ነው። ከዛ አንድ ወር ሙሉ በቃ ራሴን ለመግደል እኔ ማለት ነው ወደ ቤት የገባሁት ራሴን ለመግደል ነበር። ታፍኜ ሞታለሁ ብዬ ነበረ። ግን ከእግዚአብሔር ካልመጣ አይሆንም። ለአንድ ወር አይደለም ለአንድ ደቂቃ አለመተንፈስ በጣም ከባድ ነው። አንድ ወር እግዚአብሔር አምላክ የሚያውቀው አፌ ውስጥ መግብ ሳይገባ ውሃ ሳይገባ አንድ ወር እኖርኩኝ። ወደ እንደዛ ተነፍቶ ሽንታልሻና ምን አልልም እና የሚያነሳኝ የሚጠይቀኝ ሰው የለም። በሬ እንደዝጁ እንደተዘጋ አራት ሰዓት ወደ ውጭ የሚያወጣኝ የለም። እርግጥ ቤት ክርስትያኑ በጣም ነው የምከታታ ነው በእምነትም አምናለው በጸበል ያለውትም እርግጥ በሱ ነው። እስካሁን ድረስ እንዲህ አልነበርኩም። አንድ ጉርሻ ለመጉራስ ቀና አድርጎ ወይ ነው እሱ ራሱ ይመለስ ነበር። ምግብ የሚባል እንደው መልቀም ስም እጅ ጓደኛ አልስስ ነው አብረን የምናደርገውና ለምን አትቀበይም? ስጋና ደሞ ስትለኝ፣ እኔም ወደ ራሴ ና ሳምንኩን ሳ ገባውኝ ስጋና ደሞ ሲቀበል እግዚአብሔር የሚያውቀው መግብ መብላት ጀመርኩ። አንድ ቀን አልተኛም፣ እንቅልፍ የለም፣ ጭንቀት ነው። መተኛ ጀመርኩ። እናንተስ ከኛ ጋር ለመጓዝ ምርጫችሁ ከሆነ በኤልሻደ በጎ አድራጎት እና መንፈሳዊ የጉዞ ማህበር ጋር መሳተፍ ቻላችሁ። ኤልዳ ሚዲያ በርታ ከጎንነን ብላችሁ ደግሞ ሚዲያውን ማገዝ የምትፈልጉ ከስር የኢትዮጵያ ንግድ ባንክ አካውንት አለ። ሚዲያውን በዚህ በኩል መደገፍ ትችላላችሁ። አብራችሁ ስለቆያችሁ፣ ከኔ ጋር ስለሆናችሁ ከልብ አመሰግናለሁ። ከቀሪ የኤልዳ ዝግጅት ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ፣ እስከዛ መልካም ቆዩ።